እንግዲህ ባላችኋት መሰረት ቅመሟ እባክሽ በፈጠረች ከማዘረሽ ጋራ እና የለን ብላችኋት ነበረ። በቀደም ከሙሽዬ ጋር በሰራችሁት ቪዲዮ ማለት ነው። እንግዲህ መታላችኋለት ያውም ብሩኬ ከአማቱ ጋር አስተዋውቀ ማለት ነው አይሆብ ሶ፣ ከዚህ በፊት የተዋወቁ አይመስለኝም ማለት፣ ፌስ ቱ ፌስ የተገናኙ አይመስለኝም ማለት በንግግሮቹ ከተረዳችሁት ማለት ነው። ኢቭን ራሱ በሆነ በአንዳንድ ቪዲዮ ላይ እየፈራ ነው ስሟ ራሱ የሚጠራት ማለት ነው። ሶ ከጋሽዬ በስተቀር የተገናኙ አይመስለኝም። ለማንኛውም ዛሬ የምናይ ይሆናል አማቱ እንዴት አድርጎ እንደሚታወቃት ማለት ነው። አቶ ወርቅ ለማንኛውም ደስ ይላል እና አያወሱ እናት ታውቃላችሁ። የእሱ የእናት ያለው ነገር ማለት ነው፣ የሴት ልጅ ያለው በአጠቃላይ ማለት ነው። በጣም ልዩ ነው እና ይሄ ጸባይክ አይቀይርብህ ዘመን አይቀይርብህ በእውነት ዶላር አይቀይርብህ እንደ ሌሎቹ ማለት ነው፣ እንደምናያቸው ነው የመጡበትን የረሱ የተነሱበትን የረሱ ብዙዎች አሉ፣ እንደምናያቸው ማለት ነው። ሶ አንተም ጸባይክ የሴት ልጅ ያለክ የእናትክ ያለክን ቦታ ፍቅር እኔ እንጃ አይቀይርብክ ማለት ነው። ለማንኛውም ይሄንን ፊሊንጉ የእውነት ማየት ነው የምንፈልገው፣ እንዴት አድርጎ እንደተዋወቃት ማለት ነውና ጋሽ ያታቸዋል። መጀመሪያ ሲተዋወቁ ምን ያህል እንደፈራ በዛ ላይ ፕራንክ አድርጎታል አስደንግጦ እሷ መቼም አታስደነግጠውም ታውቃላችሁ፣ እናት እንዴት እንደምትሆን ማለት ነው። እና ለማንኛውም ማታ እናያለን ፊሊንጉ ማለት ነው።